ዛሬ ቀኑ 27 ነው፣ ሁለተኛው ወር 2018። በዚህ ቀን ላይ ሕያው ምስጋና ቀጥሏል። በእውነት ፍቀዱ እስክትፈቅዱ ድረስ እቺ ሶስት ቀን ይሄ ክፍል ላይ ቆያለሁ። ብትሰሙኝ ትጠቀማላችሁ። እናንተ በዚህ ቃል ተደሰቱ እንዲላ። በኢየሱስ ስም አነባለሁ። ትንቢተ ኤርምያስ ምዕራፍ 17 ቁጥር 5 እግዚአብሔር እንዲህ ይላል በሰው የሚታመን ስጋ ለባሹን ክንዱ የሚያደርግ ልቡም ከእግዚአብሔር የሚመልስ እርጉም ነው ይል አረ እንዳትል ደግሞ እግዚአብሔር ይርዳችሁ። አሜን። አቤቱ ፈውሰኝ፣ በሰው እንዳልታመን። እኔ እፈወሳለሁ። አሜን። አቤቱ አድነኝ፣ በሰው እንዳልታመን፣ እርጉም እንዳልሆን። እኔ እድናለሁ። አሜን። አቤቱ አንተ ምስጋናዬ ነህ። አሜን። ኢየሱስ ምስጋናችን ነው። አሜን። ኢየሱስ። አሜን። ኢየሱስ ያድናል። አሜን። አሜን።